ሰላም ሰላም፣ ያሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ዝግጅት ይዘንላችሁ መጥተናል። ይህን አዲስ ዝግጅት ያው ቃላትን እንዴት እንደምትጽፉ እንዲሁም ደግሞ የተጻፉ ቃላትን እንዴት እንደምታነቡ እና በቀላሉ እንዴት ቃላትን ማንበብ እንደምትችሉ በቀላሉ እናንተ ይመቻችኋል፣ ያግዛችኋል እንዲሁም ደግሞ ምንም ሳትቸገሩ በቀላሉ ማንበብ ትችላላችሁ ብለን ያሰብንበትን ብልሃት ወይም ስልት ይዘንላችሁ መጥተናል። እንግዲህ እንዴት እንደምታደርጉ እያንዳንዱ እኛ ጋር አብራችሁ በማንበብና በመከታተል በትክክል ለማንበብና ለመጻፍ ሞክሩ። እሺ። በዛሬው የቃላት አመሰራረትና አነባብ እንዲሁም የንባብ ስልት ይዘንላችሁ ከመጣን ቃላት መካከል የሰ ቤተሰቦች እና የሸ ቤተሰቦችን ነው። እንዲሁ የሰ ቤተሰቦች እንደ ሌሎች ፊደላት ሰባት ቤተሰቦች አሉት። በእያንዳንዱ ፊደላት የየራሳቸውን ቃላት መሰረተንባቸዋል። እነዚህን ቃላት ደግሞ እንዴት አድርጋችሁ በቀላሉ ማንበብ እንደሚችሉ እና ለማንበብ ደግሞ ምን አይነት ብልሃት ወይም ስልት እንደምትጠቀሙ እናሳያችኋለን። እናንተ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኖን እነዚህን ሰባት ቤተሰቦች እያንዳንዳቸውን ጠራላችኋለሁ ከኔ ጋር ጥሩ። እንደዚሁም ደግሞ ቅርጻቸውን ፊደልም በትክክል ያለያችሁ ሰዎች ወይም ልጆች ወይም ቤተሰቦቻችን እንዴት የፊደልን ቅርጽ በትክክል እንደምትለዩ ላሳያችሁ። ይኸው የመጀመሪያው ፊደል ምንም ቅጽል የሌለው ሰ ይባላል። ሁለተኛው ከጎኑ ላይ ቅጽል ያለው እንደምታዩት፣ አንደኛው ይኸው ምንም የለውም። ከአንደኛው ላይ በጎኑ ላይ ሲቀጠል ሱ ይባላል። ሁለተኛው ፊደል ነው። ሶስተኛው ፊደል ይኸው ከእግሩ ላይ ቀጠል ሲደረግበት ወይም ከአንደኛው ፊደል ላይ ከእግሩ ላይ እንደዚህ ጠመም ሲል ይኸው ሲ ይባላል። አራተኛው ፊደል ብዙ ቤተሰቦች ሁለት እግር ካላቸው በ ግራ በኩል ያለው እግሩ ያጥራል። እንግዲህ ያው እግር ሁለት እግር ከሌለው ደግሞ ሌላ የራሱን ቅርጽ ይኖረዋል። ስለዚህ አራተኛ ፊደል፣ አምስት እና ስድስተኛ ፊደሎች ብዙውን ጊዜ የራሳቸው ባህሪ ስላላቸው ይህን ያል ኮመን የሆነ የቅርጽ አመሰራረት ወይም አቀራረጽ ይሄ ነው ብዬ ለማስረዳት ባይመችም ሁለት እግር ወይም ሶስት እግር ካላቸው ግን በግራ በኩል ያለ እግራቸው ያጥራል። አምስተኛ ፊደሎች ሁሎችም እንደዚሁ ቀለበት አላቸው። ስለዚህ የመጀመሪያ ፊደላትን ከያዛችሁ እያንዳንዳቸው ፊደሎች ከእግራቸው ላይ ቀለበት ይኖራቸዋል። ስድስተኛ እና ሰባተኛ ፊደሎች የራሳቸው ቅርፅ አላቸው። እነሱን እየጻፋችሁ ተለማመዱ። ስድስተኛ ፊደል ያው ስ ይሄ ነው። ሰባተኛ ፊደል እግር ካለው በዚህ በኩል ያጥራል ወይም ደግሞ በቀኝ በኩል ያጥራል ማለት ነው። ስለዚህ በዚህ መሰረት ፊደልን ያልያዛችሁ ፊደል ገበታ ላይ ያዘጋጀንላችሁ ፊደሎች አሉ። ሙሉ ፊደሎች ወይም ሙሉ የአማርኛ ፊደሎችን ያዘጋጀ ነው ስለሆነ ገብታችሁ ከዩቲዩባችን ሳብስክራይብ አድርጋችሁ ገብታችሁ እዩ። ስለዚህ በእነዚህ በምታዩቸው ፊደሎች ምን ምን አይነት ቃላት እንደመሰረት እና እነዚህን ደግሞ በቀላሉ ለማንበብ ምን አይነት ብልሃት ወይም ጥበብ እንደምትጠቀሙ ላሳያችሁ መጀመሪያ የእያንዳንዱን ቅርጽ ወይም የእያንዳንዱን ስሞች የፊደል ስሞች ወይም የፊደል ድምፅ በትክክል መጥራት እና ያንን ባልዘገየ ባልፈጠነ መንገድ መጥራት ነው ዋናው ብልሃቱ። ስለዚህ የመጀመሪያው ፊደል እንደምታዩት ሰ ነው። ሰ አልሁት፣ ያው ድምፁ ሰ። በቃ በተመጣጣኝ ድምፅ ሰ። ይሄ ደግሞ ከበቤተሰብ አራተኛ ፊደል ባ ባ። ይሄ ደግሞ ከተ ቤተሰብ ስድስተኛው ፊደል ት ከዛ ይሄንን በትክክል ስጠራ ሰባት። ይኸው ፊደሎቹን እያንዳንዳቸውን ጠራኋቸው፣ አነበብኩት ማለት ነው። ምን ይላል? ሰባት። ስለዚህ በትክክል ጠራሁት ማለት ነው፣ ወይም አነበብኩት። ሰባት ሰባት ሰባት ሆነ ማለት ነው። እንግዲህ ሌላው በሰ የተመሰረተ ፊደል የምታዩት ሰ የምታዩት የመጀመሪያው ፊደል ነው። ከሰ ቤተሰብ ለ ካለ ቤተሰብ የመጀመሪያው ፊደል ለ። ከዛ ሄ ደግሞ ቸ። እንግዲህ በመጀመሪያው ፊደል ነው። እነዚህ ሁሉም የተመሰረቱት ወይም ሁሉም ሶስቱም ፊደሎች የመጀመሪያው ፊደሎች ናቸው። እነዚህም በዝግታ ሳልፈጥን ሳልዘገኝ ስጠራቸው ሰ ለ ቸ። ምን ይላል አሁን? ከኔ ጋር አብራቹ ተርስኪ ሰ ለ ቸ። ፈጠን ብዬ ስጠራው ሰ ለ ቸ ሰለቸ። ስለዚህ ማንበብ እንደዚህ ቀላል ስለሆነ ካብራችሁኝ ተከታተሉ። ሰ ሰ ነ ፈ ሰ የሰ ቤተሰብ የመጀመሪያው ፊደል ነው። ነም እንደዚሁ የመጀመሪያው ፊደል ነው። ከነ ቤተሰብ ፈም የመጀመሪያው ፊደል ነው። ምንም ሳልቀያየር ያየር የመጀመሪያውን የራሱን ድምፅ አውጥቼ ስጠራ ማንበብ ቻልኩ ማለት ነው። ሰነ ፈ ሰነፈ ሰነፈ ሰነፈ ይሄው እንደዚህ ያነበብን ማለት ነው። ቀጣዩንም እንደዚህ ላንብብላችሁ። ሁለተኛው ፊደል ከሱ በዚህ የመሰረቷቸው ፊደሎች ወይም በዚህ ፊደል የመሰረቷቸውን ቃላትም እንደዚህ ልጥራላችሁ። ሱ ሱ ይሄው ሁለተኛው ፊደል ከሰ ቤተሰብ። ሲ ሱ ረ ደግሞ ከረ ሪ ደግሞ ከረ ቤተሰብ ሶስተኛው ፊደል ነው። ከሰራነው ቪዲዮ ላይ ሄዳችሁ ቼክ ብታደርጉ ታገኙታላችሁ ማለት ነው። ሪ ሪ ረሩ ሶስተኛው ፊደል ነው። ይሄ ሪ፣ ይሄ ደግሞ ው፣ ስድስተኛው ፊደል ው። ወ ዊ ዋው ዬ ው ወ ው ሚለው ይሄ ነው። ስለዚህ እነዚህን ምንም ሳልቀይር በትክክል ድምጻቸውን ስጠራም አነባዋለሁ። ሱ ሪ ው ምን ይላል? ሱሪው፣ ሱሪው፣ ሱሪው፣ ሱሪው ሱሪው። ስለዚህ ምን ይላል? ሱሪው በትክክል አነበብኩት ማለት ነው። ወ ወ ቀ ሱ ይችወ የወ ቤተሰብ መጀመሪያ ፊደል ቀ፣ ከቤተሰብ የመጀመሪያዋ ፊደል ሱ፣ የምታዩት ከሰ ቤተሰብ ሁለተኛዋ ፊደል ናት። ከዛ እነዚህም በትክክል ስጠራ ከኔ ጋ አብራችሁ ጥሩ። ወቀሱ ወቀሱ ወቀሱ አነበብኩት ማለት ነው። ስለዚህ ቀጣዩ የተመሰረተ ቃል በሱ ተ ነ ሱ ይኸው ሱ የሁለተኛ ፊደል ነው ከሰ ቤተሰብ። ከዚያ ተ የመጀመሪያው ፊደል፣ ነ የመጀመሪያው ፊደል ከነ ቤተሰብ። ስለዚህ በተ የመጀመሪያ ፊደል እና በነ የመጀመሪያ ፊደል በሱ ወይም በሰ የሁለተኛ ፊደል ሱ የተመሰረቱ ቃላትን እያንዳንዳቸውን ፊደል በትክክል እጠራለሁ ተ ነ ሱ ተነሱ ተነሱ ይሄው አነበባችሁ ማለት ነው። ከኔ ጋር እየጠራችሁ ከሆነ ተነሱ። ሶስተኛው ከሰው ቤተሰብ ሲ ሲ ይህን ይመስል ቅርጽ አለው። ስለዚህ ሶስተኛ ፊደሎች ከእግራቸው ላይ እንደዚህ እንደሚታመም ነግራችኋለሁ። ሁለተኛዎቹ ከዚህ ጋር ላይ የመጀመሪያው ፊደል ደግሞ ያው ቅርጹ በራሱ ያለ ሌላ ቀጠል የሌለው ማለት ነው። ስለዚህ ይህን ፊደል በሲ የተመሰረተ ቃል ደግሞ እንደዚህ እና ላንብብላችሁ እንደዚሁ ሲ ሻ ል ህ ያው ሲ ሶስተኛው ፊደል ከሰ ቤተሰብ ሻ አራተኛው ፊደል ከሸ ቤተሰብ ል ስድስተኛው ፊደል ከለ ቤተሰብ ህ ስድስተኛው ፊደል ከሀ ቤተሰብ ነው። ስለዚህ እነዚህን በትክክል ስጠራቸው በትክክል ማንበብ እችላለሁ ማለት ነው። አሁን በትክክል ማንበብ ከቻሉ ከእኔ ጋር አብራችሁ ትጠራላችሁ። ያው ሲ ሲ ሻ ል ህ ምን ይላል? ሲሻልህ፣ ሲሻልህ፣ ሲሻልህ። እንደዚህ ማንበብ ትችላላችሁ። ቀጣዩ ቃል እንደዚህ ላንበብላችሁ። ሲ መ ጣ ይው። ሲ ሶስተኛው ፊደል ይው የምታዩት ነው፣ ከዚህ ከሰ ቤተሰብ መ ከመ ቤተሰብ የመጀመሪያው ፊደል፣ ጣ ከጠ ቤተሰብ አራተኛው ፊደል ስለዚህ እነዚህን በትክክል መጥራት ነው ማንበብ ማለት። ሲመጣ ሲመጣ ሲመጣ፣ እያነበባችሁ ነው ብዬ አስባለሁ። ሲ ሮ ጥ። ሲ አዛይች ደግሞ ከረ ቤተሰብ ሰባተኛው ፊደል፣ ሮ ከጠ ቤተሰብ ስድስተኛው ፊደል፣ ጥ። ስለዚህ እነዚህም በትክክል ወይም አጣምሬ ወይም በትክክል ስጠራቸው ሲሮጥ ሲሮጥ ሲሮጥ የሚል ታነባላችሁ። ከዛ ሳ ወይም ከሰ ቤተሰብ አራተኛው ፊደል ይሄ ነው ሳ። እነዚህም ፊደሎችም እንግዲህ ከሌሎች ፊደሎች ጋር የተመሰረቱ ወይም የመሰረተውን ቃል እናነባለን። ሳ ር ቤት ይኸው ሳ የምታዩት ነው ሳ ከዚያ ር ስድስተኛው ፊደል ከረ ቤተሰብ ቤ ቤ አምስተኛ ፊደል ከቤተሰብ ያው አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው። በቀኝ በኩል ካለው እግራቸው ላይ ብያቸው ነበር። ይኸው ቤ አምስተኛ ፊደል ነው። ከዚያ ት ስድስተኛ ፊደል ከተቤተሰብ ይህን በትክክል የየራሱን ፊደል ስንጠራ ሳር ቤ ት ምን ይላል አሁን? ሳር ሳር ቤ ት። ስለዚህ በአንድ ላይ ሳር ቤት ሳር ቤት እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ሳ ተ ና ይሄው ሳ አራተኛው ፊደል ከሰ ቤተሰብ ተ ደግሞ ከተ ቤተሰብ የመጀመሪያው ፊደል ና ደግሞ ከነ ቤተሰብ አራተኛ ፊደል ነው። ስለዚህ እነዚህን በአንድ ላይ አድርጌ የራሳቸውን ድምጽ ስጠራ ሳተና ሳተና ሳተና ብለን እናነባለን ማለት ነው። ሳ ይ ሆ ን ሳ ይ ሆ ን። እነዚህም ሳ አራተኛ ፊደል፣ ይ ስድስተኛ ፊደል፣ ሆ ሰባተኛ ፊደል ከሀ ቤተሰብ፣ ን ከነ ቤተሰብ ስድስተኛ ይ ከየቤተሰብ ሳ ደግሞ ከሰ ቤተሰብ እንደምታዩት ነው። እነዚህም በትክክል ስንጠራ ሳይሆን ሳይሆን ሳይሆን ይሄው እንደዚህ እያደረጋችሁ ተለማመዱ። ቀጣዩ ፊደል ደግሞ ከሰ ቤተሰብ አምስተኛ ፊደል ሴ ነው። እንዲሁ ደግሞ ስና ሶ ሶስቱ ፊደሎች ናቸው ያልተ ቃል ያልመሰረትንባቸው። ስለዚህ እነዚህንም እያንዳንዳቸውን እንመልከት። ሴ የምታዩት አምስተኛ ፊደሏ ቀለበት አላት በቀኝ እግሯ በኩል ሌሎቹም ፊደሎች እንደዚሁ ስታዩቸው ከመጀመሪያ ፊደላቸው ላይ በቀኝ እግራቸው ላይ ቀለበት ካለ አምስተኛ ፊደላቸው ነው ማለት ነው። ይሄ የሚል ድምፅ አላቸው። እንግዲህ በዛውም የፊደላትን ገጽታ ያላቸው ማለት ነው። ስለዚህ ከኔ ጋር በቅድሙ መልክ ተከታተሉ። ሴቶች፣ ሴቶች፣ ሴቶች። ሙ፣ ሙ፣ ሴ፣ ሙ ሁለተኛ ፊደል ከመ ቤተሰብ ነው። እዛ ሴ አምስተኛ ፊደል፣ ሙሴ ሙሴ እንደዚህ ያደርጋችሁ አንብቡ። እ እ ስድስተኛ ፊደል ከአቤተሰብ ሰብ እ ሴት እሴት ሴን ጠበቅ ታደርጋላችሁ እዚህ ጋር ስታነቡ ትርጉም የሚሰጥ ቃል እንዲሆን ማለት ነው። እሴት እሴት። እዛ ይቺኛዋ ደግሞ ስድስተኛ ፊደል ከተቤተሰብ ሰብ ይህ ስታነቡ እሴት። ከዚያ ስድስተኛ ፊደል ስ ይኸው ስ ን ብ ት ስ ስድስተኛ ፊደል ን ስድስተኛ ፊደል ብ ስድስተኛ ፊደል ት ስድስተኛ ፊደል እነዚህ ሁሎችም ስድስተኛ ስድስተኛ ፊደሎች ናቸው። ስ ከሰ ቤተሰብ ን ከነቤተሰብ ብ ደግሞ ከበቤተሰብ ት ከተ ቤተሰብ ያሉ ፊደሎች ዚ እነዚህም በትክክል መጥራት ነው። በቃ ማንበብ ማለት ስንብት ስንብት ስንብት ብላችሁ ታነባላችሁ ማለት ነው። ስ ሜ ት ስ ሜ ት፣ እንግዲህ ቀለበት ካለው አምስተኛ ፊደል ነው ማለት ነው። ይህ ፊደል ሜ ደግሞ ከመ ቤተሰብ አምስተኛ ፊደል ነው፣ ወይም ከቀኝ እግሩ ላይ በውጭ በኩል ቀለበት ካለው አምስተኛ ፊደል ነው። ስለዚህ በዚያውም ፊደሉን ቅርጽዩት፣ ስሜት፣ ስሜት፣ ስሜት ብላችሁ ታነባላችሁ። ስስ ት ስ ስ ት እንግዲህ ሁለቱ ስስዎች በአንድ ላይ መጥተው ከዛ ደግሞ ት ተጨምሮ ስስት የሚል ቃል ተጽፎ ይህንን እንደዚህ እናነበብን ማለት ነው። ቀጣዩ የመጨረሻው የሰው ቤተሰብ ሶ ነው። ሶ የምታዩት በቀኝ በኩል እግሩ ያጥራል። ወይም እግር ያላቸው ከሆኑ በቀኝ በኩል እግራቸው ያጥራል እያልኳችሁ ነበር። ይህም በቀኝ በኩል ግሮ አጥረዋል። ስለዚህ ይህን ቅርጽ አለው። እንግዲህ በዚህ የተመሰረቱ ቃላት ሶ ሪ ያ ሪ ከረቤተሰብ ሶስተኛ ፊደል ያ የዩ ያ ው አራት እንትን ሶስተኛ ፊደል ነው። ስለዚህ የመጨረሻ ፊደል ሶ እዚያ ሶስተኛው ፊደል ከረቤተሰብ ሶስተኛ ፊደል ከየቤተሰብ በአንድ ላይ ሆኖ በትክክል ሲጠራ ሶሪያ ሶሪያ ሶሪያ ተብሎ ይነበባል ማለት ነው። ሶ ማ ሌ ሌ። በቃ በውጭ በኩል እንደዚህ ቀለበት ካለው ከቀኝ እግሩ ላይ አምስተኛ ፊደል ነው። ሌ ዬ የሚል ድምፅ አለው። ከዛ አራተኛ ፊደል ደግሞ ማ እግር ካላቸው እግራቸው ያጥራል። ከሌላቸው ደግሞ የራሳቸውን ቅርጽ ይኖራቸዋል። መደግሞ ደግሞ በሁለት ክቦች የተሰራ ነው እንጂ እግር የሌለው ስለሆነ በዚህ አራተኛ ፊደሉ ይህን የመሰለ ቅርጽ እንዲኖረው ሆኖ ተጽፈዋል። ወይም ይህን የመሰለ ቅርጽ አለው አራተኛው የመቤተሰብ ስም ከዛ ስድስተኛው ሶ ሶማሌ ሶማሌ ብላችሁ ታነባላችሁ። ሶ ሶ ይኸው ከሰው ቤተሰብ ሶ ፍ ያ ሶፍያ ሶፍያ ከሰው ቤተሰብ ይሄ ነው። ከዛ ያ ከየቤተሰብ አራተኛ ፊደል ያ በአንድ ላይ ሶፊያ ሶፊያ የሚል ጽሁፍ ማንበብ ትችላላችሁ። ወደ ቀጣዩ ፊደል ቤተሰብ ስንሄድ የሸ ቤተሰቦች ናቸው። ሸ እነዚሁ ሰባቱ ፊደሎች አሉ። ይው ድምጻቸውን ልጥራላችሁ። እንግዲሁ ቅድም በነገርኳችሁ ሁለተኛ ፊደል ከጎኑ ላይ ቅርጽ ሶስተኛ ፊደል እንደዚህ ከጎኑ ላይ እንደዚህ ይጠማማ ወይም ይሄ ነው ማለት ነው። ይሄ በትክክል አልተጻፈም። ይሄ ልክ አይደለም። ይሄ ነው ሶስተኛ ፊደሉ ሺ። አራተኛ ፊደሉ እግር ካለው ያጥራል። አምስተኛ ፊደል ቀለበት፣ ስድስተኛ ፊደል የራሱን ቅርጽ ሊኖረው ይችላል። ሰባተኛ ፊደል ደግሞ በዚሁ በቀኝ በኩል እግሩ ያጥራል ብያችሁ ነበር። እስኪ እያንዳንዱን ልጥራላችሁ። ይህን እንዳትረሱ፣ ወይም ይሄ ዋናው ኮንሴፕት ነው ወይም መረዳት የምትችሉበት ብልሃት ስለሆነ ፊደላትን የፊደላትን ቅርጽ በቀላሉ ለመረዳት የሚጠቅማቸው ስለሆነ አንደኛ ፊደል ቅጥል አልባ ሁለተኛ ፊደል ከጎኑ ላይ ቅርጽ ሶስተኛ ፊደል ግር ጠማማ አራተኛ ፊደሎች እግር ካላቸው በግራ በኩል ያጥራል አምስተኛ ፊደል በቀኝ እግራቸው ላይ ቀለበት ስድስተኛ ፊደሎች የራሳቸውን ቅርጽ ይኖራቸዋል እነሱ መከታተል ሰባተኛ ፊደሎች ደግሞ በግራ በኩል ቀለበት ይኖረዋል ይህኛው በቀኝ በኩል ይሄ ደግሞ በግራ በኩል ቀለበት ይኖራል። እንትን ማለት አገራቸው ያጥራል ላሉ ብያችኋለሁ። ሸ፣ ሹ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ይኸው ይህን የመሰለ ድምፅ አላቸው። ከዛ በእያንዳንዳቸው የተመሰረቱ ቃላትን ደግሞ እናንብ። እያንዳንዱ ው በሸ ቤተሰብ ሸ፣ ለ፣ መው በትክክል ስትጠሩ ሸለመ ሸለመ ብላችሁ ታነባላችሁ። ሸ፣ መ ተ ያው በትክክል ስትጠሩ ሸመተ ሸመተ ብላችሁ ታነባላችሁ። ያው የቅድሙ ሜትር ተጠቀሙ። እናንተ ሸ ጠ ቺ ይህች ቺ ትባላለች። ይች ጠ ይች እነዚህ ፊደሎች በትክክል ስንጠራ ሸጠች ሸጠች እንላለን። ከዛ ሹ ደግሞ ያው የምታዩት ነው። ሹ ሹ ይቅርጻለሁ። ያው እዛ እነዚህን ደግሞ በትክክል ስንጠራ ሹመት ሹመት ው ከተቤተሰብ ት እዚያ መ የመጀመሪያው ፊደል ሹ የው ሹመት ሹመት ብላችሁ ታነባላችሁ። ሹ ፌ ር ከፈ ቤተሰብ ይኸው አምስተኛ ፊደል ቀለበት አለው እዚያ ርህ ስድስተኛ ፊደል ሹ የው ሁለተኛ ፊደል ይህም በትግል ስትጠሩ ሹፌር ሹፌር የሚል ድምፅ ይኖረዋል። እዚ ሹ ለ ትሹለት ሹለት ሹለት እንደዚህ ያደረጋቸው አንበቡ። ሺ ያው ስድስተ ኖ ሶስተኛ ፊደል ሺ ግሩ ተማማ ይሆናል ብያቸው አለ ሶስተኛ ፊደሎች ሁሎችም ይሆናል። ይህ ሶስተኛ ፊደል ግሩ ተጣሞ ታገኙታላችሁ። ከዛ ሺ ፋ ኒ ሺፋን ሺፋን ሺፋን እንደዚህ ብላችሁ ትጠራላችሁ። ሺ ር ሽርጥ ሽርጥ። ይሄ እንደዚህ ብላችሁ ታነባላችሁ። ሺ በ ሺ ሺ በ ሺ ሺ ሶስት ሶስተኛ ፊደል የመጀመሪያው በቤተሰብ ሰበ ዛይ ሺ ዛይን ስታነቡ ሺ በሺ ሺ በሺ ብላችሁ ማንበብ ትችላላችሁ ማለት ነው። እዛ ሻ ይሄው ሻ ይሄ አራተኛ ፊደል ነው። ሻ ሻ ረ ው ይሄው ረ ቤት ከረ ቤት ሰብ የመጀመሪያው ው ስድስተኛው ፊደል ከወ ቤት ሰብ ይሄ ነው። የራሱን ድምፅ ድምጽ በትክክል ስጠራ ሻረው፣ ሻረው ሻ ሜ ታ ሜ አምስተኛ ፊደል ነው። ይሄው ቀለበት አለው ቀኝ እግሩ ላይ ከዛ ሻ እግሩ በዚህ በኩል አጥሯል። አራተኛ ፊደል ታ ታ ደግሞ ተቱቲ ታ አራተኛ ፊደል እግር ስለሌለው እግሩ አላጠረም እንደዚህ ተጣመመ። ስለዚህ ሻሜታ ሻሜታ ብላችሁ ታነባላችሁ ማለት ነው። ሻ ለ ቃ ሻ ለ ቃ የምታዩት ሻለቃ ሻለቃ ብላችሁ እንደዚህ ማንበብ ትችላላችሁ ማለት ነው። ከዚያ ቀጣዩ የፊደል ቤተሰብ እንደዚሁ ሰባቱን ፊደሎች አሉ። እነዚህ ከእነዚህ ሰባቱ ፊደሎች መካከል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ይኸው ሰባቱን ፊደሎች አሉ። ከዛ እነዚህ ሰባቱን ፊደሎች ደግሞ በእያንዳንዳቸው የተመሰረቱ ፊደላትን ወይም በእነዚህ ፊደላት የተመሰረቱ ቃላትን ደግሞ እንደ በፊቱ ላነብላቸው ሼ፣ ሚ፣ ዝ ሸሚዝ ሸሚዝ ሸሚዝ የሚል ከዛ ሸ ረ በ ሸረበ ሸረበ የሚል እንዲሁም ደግሞ ሸ ለ ተ ሸለተ ሸለተ ሺ ያው ስድስተኛ ፊደሉ ሺ አለ። ሺ በ ት

ሾለከ ሾለከ ሾ ተ ል ሾተል ሾተል ሾ ፈ ረ ሾፈረ ሾፈረ እንደዚህ በትክክል ከኔ ጋር እያላችሁ እንደዚህ ከተለማመዳችሁ በእርግጠኝነት ማንበብ አይከብዳችሁ ብዬ አስባለሁ። እስካሁን ስለ የተከታተላችሁን አትረፈንበታል ወይም ማንበብ ለማንበብ እያግዘናል ይረዳናል ብላችሁ እስካሁን የተከታተላችሁኝ፣ እንግዲህ ሳብስክራይብ እያደረጋችሁ ሼር አድርጉላቸው ለጓደኞቻችሁ፣ ላይክ ሳብስክራይብ እያደረጋችሁ ዩቲዩባችንን አበረታቱ፣ ከእናንተው ጋር እንድንቀጥል፣ እንግዲህ የተሻለ ስራም እንድንሰራ በኮሜንት የምትፈልጉትን ነገር እየጻፋችሁ እንደዚህ አድርጉ። በሉ እሺ። በዛሬው ዝግጅታችን ከዚያ ላይ እናበቃለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።